ዛሬ አንድ ትልቅ ነገር ልንገራችሁ፣ የራሴንም የግል ሕይወቴንም ምስክር አድርጌ ምን እንደሆን ታውቃላችሁ። ወደ ኋላ እንዳትመለሱ ለምንም ነገር። በጀመራችሁት የህይወት መንገዳችሁ ላይ በሚገጥማችሁ እንቅፋትና በሚደርስባችሁ እንግልትና ጫና ወደ ኋላ እንዳትመለሱ ከልቤንም ነግራችሁ ዛሬ ይሄን መንገድ እኔም ስላለፍኩበት ራሴንም ምስክር አድርጌ ህይወቴንም ዋቢ አድርጌ ነው የምነግራችሁ ዛሬ ወደ ኋላችሁ እንዳትመለሱ። በጣም ብዙ ሰው ጉዞ ጀምሯል። አሁን ብዙ ሰው እስኪ ለጥቂት ሰከንድ ወደ ራሳችሁ ተመለሱና ሲራሳችሁ እዩት ቆም ብላችሁ። ምናልባትም አብዛኞቻችሁ አሁን ግራ ግብት ያለ ነገሮች ልትሆኑ ትችላላችሁ በጀመራችሁት ጉዳይ ላይ ትምህርት ጀምራችሁ ሊሆን ይችላል። ስራ ጀምራችሁ ሊሆን ይችላል። ትዳር ጀምራችሁ ሊሆን ይችላል። ከቤተሰብ ወጥታችሁ ብቻችሁ መኖር ጀምራችሁ ሊሆን ይችላል። በጣም ብዙ ነገር ጀምራችኋል። በህይወታችሁ ብቻችሁን መጓዝ ጀምራችኋል። ግን ነገሮች እንደተጠበቁት ሳይሆኑ ቀርተው የረገጣችሁት መሬት እየተናደ ምድር ገደል ሆናለች አይደል? በህይወታችሁ እንዳትመለሱ። ህያው እግዚአብሔር ምስክሬ ነው። እኔ ራሴ ምስክር ነኝ ዛሬ እስካሁን ብዙ ታሪክ እየጠቀስኩ ነበር፣ አለ ማውራችሁ ዛሬ ህይወቴንም ዋቢ አድርጌ ልንገራችሁ ወደ ኋላችሁ እንዳትመለሱ። ግን አንድ ነገር እናስምርበትና ከዛ ነጥብ እንነሳ። ምን መሰላችሁ፣ መጀመሪያም ከቤታችሁ ቆስቁሶ ያስነሳችሁ ማን ነው የሚለውን ጥያቄውን መልሱ ለራሳችሁ ስጡ። ይህን ጥያቄ መልሱ። ከነበራችሁበት ስፍራ ቆስቁሶ ያስወጣችሁ እብሪታችሁና ጥጋባችሁ ከሆነ፣ አለማወቃችሁና አለመብሰላችሁ ከሆነ፣ ግልፍተኝነታችሁ ከሆነ፣ ራስ ወዳድነታችሁ ከሆነ፣ ስንፍናችሁ ከሆነ፣ ተመለሱና ከተነሳችሁባት ቦታ እንደገና ጀምሩ። ብዙ ጓዛችሁን እዛ ትታችሁ ስለተነሳችሁ ከቀልባችሁ አይደላችሁም። አምናችሁበት አይደለም የተነሳችሁት። እግዚአብሔርም ይሁን ብሎ መርቆ አልጀመረውም ይሄን ጉዟችሁን ተመለሱና ከነበራችሁበት ቦታ ቁሙ ከዛ ዙሪያችሁን በደንብ ይሁና የቀራችሁን ነገር የጎደላችሁን ነገር ለምን ወጣሁ ለምን ተነሳሁ የሚለውን የነበራችሁበት ቦታ ሂዱና እዩት ይሄን እርግጠኛ ሁኑ በዚህ መንገድ ከሆነ የተነሳችሁት ብትመለሱ ነው የሚሻላችሁ ለምን ብዙ ቃተታችኋል ባዷችሁን ነው የምትጓዙት ባዶውን የተጓዘ ሰው ደግሞ ይሞታል። ባዶውን ይቀራል አይደለም፣ ይሞታል፣ ይሞታል። ስንቅ የሌለው ተስፋ የሌለው ኪዳን የሌለው መባረክ የሌለው ብርታት የሌለው እውቀት የሌለው አቅም የሌለው ለምን ይጓዛል? ይሄን ሁሉ ትተህ እንዴት ትጓዛል? ይሄን ሁሉ ትተህ ከሆነ የተነሳው ወደ ተነሳህበት ቦታ ተመለስና እነዚህን በሙሉ ያዝ። በቂ ስንቅ ይኖርህ ተስፋህ የማይሟችሽ የማይደርቅ ይሆን ኪዳንህ የተዋበና የአማረ ከነሐስ የጠነከረ ጠንካራ ይሁን። አምላክህ ተነስ ብሎ ደወል ይደውልልህ፣ ያኔ ተነስ። ያለበለዛ ብዙ ጓዝ ስለታውክ ወደ ቦታ ተመለስ። ነገር ግን እኔ ዛሬ የምለው ምን መሰለህ? ከተኛህበት ስፍራ እግዚአብሔር ጎድንህን መጥቶ ካስነሳህ እግዚአብሔር ውጣ ብሎ ከዛ ምድር ከዛ ስፍራ ከዛ ቦታ ከዛ ህይወትህ ተነስ ብሎ ቀስቅሶህ ከሆነ የተጓዝከው እንዳትመለስ ምክንያቱም የከፋ ባርነት ያገኘሃል። የከፋ ችግር ውስጥ ትገባለህ። ለዘላለም ባሪያ ገረድ ሆነ ትኖራለህ። ወደ ኋላ እንዳትመለስ። ትልቁ ነገር ይሄ ነው። በቃ ይሄን እናስምርበት። እግዚአብሔር ተነስ ብሎህ ከተነሳህ፣ እግዚአብሔር ኪዳንን በጫንቃህ ላይ ካስቀመጠ፣ እግዚአብሔር በሕይወትህ ፍጻሜ ሁሉ እስከ መንገድህ መዳረሻ ሁሉ አብሬህ ነኝ ካለ እግዚአብሔር የምመራህና የማስተምርህ እኔ ነኝ ካለ እግዚአብሔር በወገንና በጠላት ፊትም ሞገስን የምሰጥህ እኔ ነኝ ካለ በእኔና በሕዝቤ መካከል ምስክር ትሆናለህ ካለ ዘርህን አበዛዋለሁ ካለ እባርክሃለሁ ካለህ ጉዞህን በዚሁ ከቀጠልክ ወደኋላ እንዳትመለስ። ዛሬ የምናገረው በዚህ መንገድ ጉዟችሁን ለጀመራችሁ ነው። ከቤተሰብ አኩርፋችሁ ለወጣችሁ፣ እኔ ያልኩት ካልሆነ ብላችሁ ሱሪ ባንገት በሆነ ጉዳይ ላይ ከቤታችሁ አኩርፋችሁ ከወጣችሁ፣ ትዳራችሁንም በትናችሁ በየግላችሁ ሴተላጤ ወንደላጤ ሆናችሁ የጀመራችሁ ሌላ አዲስ መንገድ የቋጠራችሁ ካላችሁ፣ ትምህርታችሁን አቋርጣችሁ በማይሆን መንገድ እየሄዳችሁ ያላችሁ ካላችሁ፣ ወይም ደግሞ ካላችሁበት መሥሪያ ቤትና ከምትሰሩት ሥራ በሌላ መንገድ ወጥታችሁ ማይሆን ነገር ጀምራችሁ ከሆነ ብዙ ነገር ስለሚቀራችሁ እናንተን አይመለከተኝም። ዛሬ የምናገረው ነገር እናንተን አይመለከትም። ዛሬ የምናገረው ነገር የሚመለከተው ሰው ቢኖር እግዚአብሔር ጥሪ አድርጎለት ለወጣ ሰው ነው። እግዚአብሔር በአንድም በሌላም ከህይወታችን፣ ከመንገዳችን፣ ከነበርንበት ቦታ ይጠራና ሌላ ህይወት ይሰጠናል። እንደዛ ነው የሚሆነው። ወደ ህይወታችን ስንገባ ከቤተሰብ ወጥታችሁ የራሳችሁን ህይወት ለመኖር ቤት ተከራይታችሁም ወይ ከጓደኞቻችሁ ጋር ተዳብላችሁ መኖር ትጀምራላችሁ አይደል? ወይም እየኖራችሁ ያላችሁ ካላችሁ ያሰባችሁም ካላችሁ፣ በደንብ ስሙኝ። አብራችሁ መኖር ስጀምሩ ወይ ብቻችሁም ቤት ተከራይታችሁ መኖር ስጀምሩ፣ ችግር ይፈጠራል። ገንዘብ ሊያንሳችሁ ይችላል። ያሰባችሁት ያቀዳችሁት እንደታሰበው ላይሆን ይችላል። እግዚአብሔር በመኝታዬ ላይ ልቤን ሞልቶት ብቻዬን ስሆን ምን ነው ቤቴን ባዶ አረገው ልትሉ ትችላላችሁ። ለመማር፣ ለመስራት፣ ለመኖር በጣም ትቸገራላችሁ። ብዙ ነገር ለመስራት ከቤተሰብ የራሳችሁ ጉዳይ ብላችሁ ወጥታችሁ ሊሆን ይችላል። እግዚአብሔርን ተማምናችሁ እግዚአብሔርን አምናችሁ እግዚአብሔር ፈቅዶ ወጥታችሁ ሊሆን ይችላል። ከምትሰሩበት መስሪያ ቤት ከሚከፈላችሁ ጥሩ ደሞዝ ትታችሁ የራሴን ስራ እሰራለሁ ብላችሁ የራሳችሁን ስራ ምንም ይሁን ስራው ምንም ይሁን ምንም ስራና ሰራተኛን አገናኝም ይሁን ድለላ ማለት ነው፣ ሌላ ምንም ምንም ይሁን ብቻ እንጨትም ማቅረብ ይሁን ጭቃም ማቅረብ ይሁን ምንም ነገር ይሁን የራሳችሁ ስራ ወጥቼ ወርጄ የራሴን እንጀራ የምበላበት ብላችሁ ከሰው ቤት ወጣችሁ፣ ወይም ደግሞ ከተቀጣሪነት ወጣችሁ ስራ የጀመራችሁ ካላችሁ ስራውን ስጀምሩት እንዳሰባችሁት አይሆንም። ጭንቅ አለ። ቃል የገባላችሁ ሰው ይከዳችኋል። አይዞህ ያለህ ሰው ይሸሽሃል። ይወዷችሁ የነበር ሁሉ፣ ይቀርቧችሁ የነበር ሁሉ ይርቋችኋል። ገንዘብ እንሰጣችኋለን፣ እንጨምርላችኋለን፣ እናበድራችኋለን፣ አይዟችሁ ያሏችሁ ሁሉ አይኖሩም። እነሱም የሉም ገንዘቡንም አይሰጧችሁም። ምናልባትም ስጠይቋቸው እነሱም ብዙ ምክንያት ይደረድራሉ። ጭንቅ አለ። ችግር አለ። በጣም መጨነቅ እጅግ በጣም መወናበድ ይገጥመናል። በዛ ሰዓት ግን ፈጽሞ በሕይወታችሁ ውስጥ ማስገባትና ወደ ጭንቅላታችሁ እንዳይመጣ መከልከል ያለባችሁ ተመለስ የሚለውን ነው። እንዳትመለሱ። በዚህ መንገድ ከወጣችሁ ከተመለሳችሁ፣ ከባድ ባርነት ላይ ነው የምትወድቁት፣ ከበፊቱ የከፋ። በሌላ በኩል ደግሞ እግዚአብሔርን ለማገልገል ቆርጣችሁ የእግዚአብሔርን መንግስት እናገለግላለን፣ መልካም ነገር ምድር ላይ እናደርጋለን ብላችሁ በየትኛውም የሃይማኖት ተቋም ልትሆኑ ትችላላችሁ። ይህን የምትሰሙኝ በሙሉ በየትኛውም፣ በእስልምናም፣ በክርስትናም በየትኛውም ልትሆኑ ትችላላችሁ። ግን እግዚአብሔርን አገለግላለሁ እግዚአብሔር የሚለውን ለህዝቤ እናገራለሁ ብላችሁ የእግዚአብሔርን ተስፋና ራሳችሁን ብቻ ይዛችሁ የወጣችሁ ትኖራላችሁ። ወደ አገልግሎቱ ሲገባ ግን እንዳሰባችሁት አይደለም። የተዋጣለት ዘማሪ፣ ዓለም አቀፍ ሰባኪ፣ ዓለም አቀፍ ትልቅ የሃይማኖት ሰው መሆን ፈልጋችሁ ሊሆን ይችላል የወጣችሁት ምናልባትም እግዚአብሔር ይህን እናንተ ውስጥ አስቀምጦታል፣ ሞልቶታል። ዓለምን የሚከድን ምድርን የሚባርክ ትልቅ አገልግሎት አይታችኋል ለብዙ ዓመታት። ስትጀምሩት ግን ሰዎች ይንቋችኋል፣ ሰዎች ያንቋሽሿችኋል። በእድሜ ትንሽ ከሆናችሁማ ምን ትባላላችሁ? ገና ልጅ ናችሁ፣ ገና እናንተ አልበሰላችሁ፣ ኩታራ ሊሏችሁ ሁሉ ይችላሉ። አንቺ ደግሞ ሴት ነሽ፣ ሴት ለዚህ ስራ አይበቃም ልትባይ ትችላለች። እንዲህ አይነቱን ነገር ሴት አትወጣውም፣ ልትባይ ትችላለች። ወይ ደግሞ እድሜ ሄዶም ከሆነ ሽማግሌ ነህ አንተ፣ በዚህ እድሜ ዝም ብለህ አርፍ፣ ያገኘውን እየበላ እንደመኖር፣ ልጆች እንደማሳደግ፣ የማይሆን ቅሌት ውስጥ አትግባ ብለው ሞራል ይሰብረዋል። ትልቅ መዋዘቅ ይፈጠራል። ትልቅ አንተን እግዚአብሔር አይመርጥህም፣ እግዚአብሔር በአንተ አይሰራም፣ ስታስተምርም ስትናገርም አያምርብህም ልትባል ትችላለ። እግዚአብሔር ግን ውስጥህ የሚያምር ነገር ካስቀመጠ ሰዎች ፊት ልታምርም ላታምርም ትችላል። እንዳትመለስ። ወደ ኋላ ከተመለስ፣ ከባድ ባርነት ይገጥመሃል። እግዚአብሔር ውጣ ብሎህ ከወጣህ እግዚአብሔር እባርካሃለሁ ብሎህ መንገድ ከጀመርክ እግዚአብሔር ታገለግለኛለህ፣ ስሜን ትጠራለህ፣ ትውልድን ሁሉ ወደ መንግሥት ትሰበስባለህ ብሎህ ከወጣህ፣ በሚደርስብህ ውጅንብር፣ በሚደርስብህ ጫና ልመለስ ብለህ እንዳትል፤ የከፋ ባርነት ያገኝሃል። እንዳትመለስ፣ እዛችሁ በቆምክባት ምድር ላይ ሰነስ ብሎ የጠራህን እግዚአብሔርን ጥራው፣ ይደርስልሃል፣ ይባርክሃል። የሚገርመው ነገር እኔ በጣም በልጅነቴ ነው ከቤት የወጣሁት፣ በጣም በልጅነቴ። የሚገርመው ነገር ግን ስወጣ በራሴ አቅጃ አስቤ የወጣሁ አልነበርም። እግዚአብሔር ነው በራሱ ምክንያት ብድጋርጎ ያወጣኝ። ቤተሰብ ይናፍቀኝ ነበር ስመለስ እናቴን በሕይወት አገኛታለሁ ብዬ አላስብም ነበር። ቤተሰቦቼ በምን እንደሚሞቱ አላውቅም እንጂ አልቀው ነው ማገኛቸው ብዬ አስብ ነበር። የተወለድኩባት ያቺ ደሳሳ ጎጆ ፈርሳ ከብቶች ሲረጋግጧት ማገኛት ይመስለኝ ነበር። ወደኋላ ግን አልተመለስኩም። ያን ጊዜ በጣም ልጅ ነኝ። ኔ ብስለቱ ኖረኝ አይደለም። በእኔ ላይ ክዳን ያስቀመጠው እግዚአብሔር ግን እንዳልመለስ ይገፋኝ ነበር። የሚገርመው ነገር የአብነት ትምህርቴን ትቼ ወጥቼ ዘመናዊ ትምህርት ስጀምር አንድ ቀን ወላጅ መጥቶ ፈርሞልኝ ያቅም። ራሴ ነኝ የተመዘገብኩት፣ ራሴ ለራሴ ኃላፊ ነበርኩ። ቀላል አደለም፣ በዛ እድሜ ይሄን ማድረግ። ትምህርት ቤት መጽሐፍ ሲወሰድ ወላጆች ይፈርማሉ። ለመጀመሪያ ጊዜ መጽሐፍ ስወስድ ግን ወላጅ አምጣ ተብዬ ለራሴ ኃላፊነትን ወስዳለሁ። መጽሐፉ ከጠፋ እኔ ልጥፋ ብየዋለሁ ለመምህሩ። የትምህርት ቤት መጽሐፍ ስወስድ እንኳን ወላጅ አይፈርምም ነበር። ምናለ እናቴን ጠርቼ፣ እናቴን ቀሚስ ይዤ መታ ብትፈርም፣ እናቴና ዳይሬክተሩ ስለ እኔ ቢያወሩ፣ ስም ጠሬና ወንድሜ ቢያወሩ፣ ወንድሜን ጠርቼው፣ አባቴ መጥቶ፣ አባቴና ትምህርት ቤቱ ቢያወሩ ደስ ይለኝ ነበር ግን አንድም ቀን ግን ወደ ኋላ መመለስ አልፈልግም ነበር። ለምን ያስነሳኝ እግዚአብሔር ስለነበረ ይመራኝና ያሰለጥነኝ፣ ያስተምረኝ የነበረውም እግዚአብሔር ስለሆነ፣ የምነግራችሁ ሕይወቴን ዋቢ አድርጌ ነው፣ ሌላ አይደለም። ራስ ያልፍ ዋለሁ ያስተማሩኝ መምህራን ይመስክሩ። እኔ ስለምታወቀ የሚያዩም ይመስክሩላችሁ። ሚዲያ ላይም እንደዚህ ወጥተው ሊመሰክሩላችሁ ይችላሉ። ለራሳቸውም ልክ ነው ብለው ሊያወሩም ይችላሉ። ያስተማሪ መምህራን ይመስክሩ። ወላጅ መጥቶ መጽሐፍ ስወስድ ፈርሞልኝ ያቅም ራሴ ነበርኩም ምፈርመው ራሴ ለብላቴናው አለማየሁ ጎልማሳውና አዛውንት የሆነው አለማየሁ መጥቶ ይፈርም ነበር። ሁለቱም ማንነቶቼ በብላቴናነት ዘመኔ ይከናወኑ ነበር። ልጅነቴን እንደ ልጅነት አላየውም ነበር አዋቂነቴንም እንዳላዋቂነት አላየውም። ለምንድን ነው ይሄ እንምላችሁ ይመስላችኋል? የብዙዎች የሕይወት መቅሰፍት ከባዱ ምን እንደው ታውቃላችሁ? ተስፋ መቁረጥ፣ ወደ ኋላ መመለስ። ወደ ኋላ እንዳትመለሱ። ከድርጅት ወጣችሁ፣ የራሳችሁንም ስራ ለመጀመር የወጣችሁ በጅምር ላይ ያላችሁ ሰዎች እኔ ትውልዱን ለማስተማር እውቀቱ አለኝ ብላችሁ ትውልዱን ማስተማርና ማሰባሰብ የጀመራችሁ ግን አልሳካ ብሏችሁ፣ ሰው አልሰባሰብ ብሏችሁ፣ ሥራውም አልደማ ብሏችሁ፣ ትምህርቱም ሰዎች ጋር አልሰርጽ ብሎ የምትታገሉ ካላችሁ፣ እግዚአብሔርን ለማገልገልም የቀናችሁ ቀን በቀን እያለቀሳችሁ የምትጸልዩና አገልግሎታችሁ እንደምንም እያወላክፋችሁ ያላችሁም ካላችሁ፣ ቴዎሎጂም የምትማሩ ካላችሁ፣ በሌላም በዘመናዊ ትምህርትም በአለማዊ ትምህርትም የምትማሩ ካላችሁ፣ ራሳችሁን ለማቆም የምትጥሩ ካላችሁ እዚህ ሚዲያ ላይ እንኳን የሶሻል ሚዲያ ላይ ብዙ ስራ አለ። የትኛውንም ስራ የምትሰሩ የትኛውንም ታለንቴ ይሄ ነው ችሎታ ይሄ ነው ብላችሁ የምትሰሩ በሙሉ በዛ ነገር ላይ እግዚአብሔር ከሆነ ከቤት ያስወጣችሁ ወደኋላ እንዳትመለሱ። ከባድ ባርነት ነው የሚገጥማችሁ፣ ከባድ ባርነት። ለዚህ ትልቅ ምልክትም የሆነን ምን እንደው ታውቃላችሁ? በኦሪት ዘሁልቁ ምዕራፍ 14 ላይ የእስራኤል ህዝብ ጮኸ፣ እሪ አለ፣ በምድረ በዳ ጮኸ። ለምንድን ነው የጮኸው? እንመለሳለን። ወዴት? ወደ ግብፅ? እንዴ ወደ ግብፅ እንዴት እንመለሳለን? በቃ መመለስ አለብን። የሚገርመው ነገር በዚሁ በኦሪት ዘሁልቁ ምዕራፍ 13 ከዚህ ከምዕራፍ 14 ቀደም ብሎ ሙሴ ከእስራኤል አስራ ሁለቱ ነገድ አንዳንድ ሰው ወክሎ ምድሪቷን ሊሰልሉ ልኮ ነበር፣ እግዚአብሔር እንዲሰልሉ ላክ ብሎት። ሰላዮቹ መጥተው ግን የሚበዙት አስሩ ማለት ነው የሚበዙት ብቻ አይደለም ከሶስት ጥፍ በላይ የሚሆኑት አስሮቹ ምን አሉ? አስራ ሁለት ሰው ነው የተላከው። ሁለቱ ሲቀሩ አስሩ ምን አሉ? ምድሪቷ ሰው የምትባላ ናት። በጣም ክፉ ሰው ነው ያለው። ምንም ለእኛ ሰይፍ ሁሉ አያወጡም፣ ዝም ብለው እየረገጡን ከሄዱ እንደ ፌንጣ ጨፍልቀው ነው የሚጨርሱን፤ ብለው የእስራኤልን ልብ የሚያወድቅና ተስፋ የሚያስቆርጥ ነገር አመጡ። የእስራኤል ሕዝብ ጮኸ። ምን ነው ግብፅ፣ በሞትን ኖሮ ም ነው በዚህ በረሃ አሁን በዚህ ሌሊት በዚህ ሰዓት ባለቀን እግዚአብሔር ከግብፅ ቆስቁሶ ያወጣን በሰይፍ ሊጨርሰን ነው እንዲያሉ አይዞህ፣ እግዚአብሔር ለሰይፍ አደለም፣ ለዝም ባሳልፎ አይሰጥም። ዝም ብላ ይህ ላይ አታርፍም፣ እግዚአብሔር ካልፈቀደ ግን። ስትነሳ የተነሳኸው እግዚአብሔር ተነስ ብሎ በእግዚአብሔር ምሪት ነው ወይስ በራስ እብሪት ነው? ነው በእግዚአብሔር ምሪትና በእብሪት መነሳት አንድ አደሉ። የእስራኤል ህዝብን ከግብፅ ያስነሳው እግዚአብሔር ነው። ተነስና ውጣ ያለው እግዚአብሔር ነው። እየመራ ያመጣውም እግዚአብሔር ነው መሐል ላይ ችግር ሲፈጠር ግን ወደ ግብፅ መመለስ አለብን አሉ ግብፅ ማናት የእስራኤል ህዝብ ቁም ስቅሉን ያየባት ምድር እኮ ናት? በእርግጥ አንድ የማንረሳው ነገር አለ የእስራኤል ህዝብ ከረሃብ አምልጦ ነፍሱን ያቆየባት እንጀራን የጠገበባት ዘሩንም ያስቀጠለባት ምድር ናት ይህን አንረሳም የእስራኤል ህዝብ ወደ ግብፅ የገባው በዮሴፍ ምክንያት አይደለም ብዙ ሰው በዮሴፍ ምክንያት ይሆን ይመስለዋል አይደለም በረሃብ ምክንያት ነው። ምድሪቱ ላይ ረሃብ ሲሆን ግብፅ ባለህል ነበረችና እህል ለመለመን ነው ወደ ግብፅ የገቡት። ወንድማቸው አገኛቸው እዛ ለመቆየታቸው ግብፅ ተደላድለው ለመኖር የዮሴፍ ወንድማቸው ምክንያት ይሁን እንጂ ዮሴፍን ብለው አይደለም የሄዱት። ረሃብ ነው የሰደዳቸው። ስለዚህ ያንን የችግር ቀን ግብፅ ውስጥ አልፈዋል፣ እንጀራን ጠግበዋል፣ ተባርከዋል። ራሳቸውን አስቀጥለው ተራብተው በዝተው ብዙ ሆነዋል። ይህን አንረሳም። ግብፅ ለእስራኤላውያን ግብፃውያን ለዕብራውያን ባለ ውለታ ናቸው። ይሄንን አንረሳም። ዝም ብለን አንድ ወገን ብቻ ደግፈንም ሸሸገዳሚ አንል፣ አይሆንም። ግብፅ ለዕብራውያን ባለ ውለታ ናት፣ አለቀ። ከጊዜ በኋላ ግን የመጣ ንጉስ ነው የእስራኤልን ህዝብ እየበዛ ሲመጣ ሊወርሰን ነው ይሄ ህዝብ፣ ሊበላን ነው ይሄ ህዝብ፣ ከገዛ ምድራችን ሊያስለቅቀን ነው ይቅርብን ብሎ ሊያጠፋው የፈለገው ከዛች ጊዜ በኋላ ግን በዛኛው ፈርዖን አበሳቸው ያዩት ወንዶች ሲወለዱ ይገደሉ ተብሎ ሕግ የወጣበት ናት ያቺ ምድር። ወንዶች ከጭቃ ጋር ተረግጠው እንደ ጭድ ጡብ ይሰራባቸው የተባለባት ምድር ናት ያቺ ምድር። ምድረ በዳ ላይ ግን ከፊት ሰይፍ አለ፣ ትልልቅ ሰዎች አሉ፣ ማርና ወተት ወደምታዘንበው አገር መግባት አንችልም ሲባል ወደ ግብፅ እንመለሳሉ። መስሪያ ቤትህን ትተህ ወጥተህ የያዝካትን ትንሽ ገንዘብ ቋጥረህ ስራ እሰራለሁ ብለህ ሌላ ሰው ሁለት ሶስት ሚሊዮን ብር ጨምርላለሁ አይዞህ ያለህ ቃሉን ሲክድ እንደቀና ወደ መስሪያ ቤት ልመለስ ዘበኛም ብሆን ትላለህ። እንዳትመለስ! እንዳትመለስ! ከቤተሰብ ጋር ወጥተህ ምነው ብመለስ ይሻለኛል፣ ሰፈር ተላላኪ ቢሆን እዛ ቲማቲምና ሽንኩርት እየገዛው ከጉልት ለቤተሰብ የባገለግል ለጎረቤት ሁሉ ሰራተኛ ቢሆን ትላለህ። ባርነት ትመኛለህ እንዴ? እንዳትመለስ! እግዚአብሔር በቆምክባት ምድር ላይ ይባርካል። የእስራኤል ሕዝብ ወንዶቹ ይገደሉ ተብሎ ወደ ተፈረደባቸውና ወደዛች መከራ ወዳዩባት ምድር እንመለሳሉ። ገና ያላዩትን ጠላት ካዩት ጋር ሲያወዳደሩ ይሻላላሉ። እንደዛ አይደለም። በነገራችን ላይ ካየነውና ካለፍነው ይልቅ ወደፊት የሚመጣው በረከት ይበልጣል። የእስራኤል ሕዝብ ወደ ግብፅ እንመለሳለን። እንዳትመለስ። እንደ ግብፅ ሕዝብ ምድረ በዳ ላይ በረሃ ላይ ልብህ እንዳይቀልጥ። ስለዚህ ወደ ራሳችን ሀሳብ እንመለስና ወደ ጉዳይ ምን ለማንሳት ነው የእኔ የፈለግኩት? ብዙ ነገር የጀመራችሁ ሰዎች በራሴ እሰራለሁ ብላችሁ፣ በራሴ ኖራለሁ፣ በራሴ አደርጋለሁ ብላችሁ፣ አገለግላለሁ፣ ሀያል ሰው ሆናለሁ፣ ዝነኛ ሆናለሁ፣ ታዋቂ ባለሀብት ሆናለሁ፣ ታዋቂ ስፖርተኛ ሆናለሁ ታዋቂ ሙዚቀኛ ሆናለሁ፣ ታዋቂ ፊሎሶፈር ሆናለሁ፣ ታዋቂ ሳይንቲስት ሆናለሁ፣ ታዋቂ ደራሲ ሆናለሁ፣ ምድርን የሚከድን ዝማሬን የሚዘምር ታላቅ ዘማሪ ሆናለሁ፣ ምድርን የሚባርክ አገልጋይ ሰባኪ ሆናለሁ፣ የሃይማኖት ተቋማትን ጭቅጭቅ ሁሉ የሚያስቆም ሽምግልና ላይ ይደርሳለሁ ብላችሁ የተነሳችሁ ግን፣ አሁን የቆማችሁበት ምድር የተናደ ምድር፣ ቁና ምድር፣ ገደል የሆነባችሁ ሰዎች ወደ ኋላ እንዳትመለሱ ባላችሁበት እየረገጣችሁ ዜሮ ትቆጥሩበት ወደነበረ ወደዛ ወደደረቀ ህይወታችሁ እንዳትመለሱ። በብዙ ጓደኞቻችሁ ታጅባችሁ ግን ምንም ውጤት ወደማታስመዘግቡበት ወደዛ ቀፎና ኦና ህይወታችሁ እንዳትመለሱ። ብቻችሁን ቁሙ። ይራባችሁ፣ ይጥማችሁ፣ ችግር የለውም። ህመም ሊመጣ ይችላል። ሰዎች ሁሉ ገለል ሊያደርጓችሁ ይችላሉ። ገንዘብ ልታጡ ትችላላችሁ። እውቀት ልታጡ ትችላላችሁ። በተኛችሁበት አልጋ ላይ ያለማችሁት ያህልም ራእይ ያተስፋ ያኪዳን የማይጨበጥ ሆኖ ባዶ ሆኖባችሁ ተስፋ ልትቆርጡ ትችላላችሁ። የእውነትን እምላችሁ ወደ ኋላችሁ እንዳትመለሱ። እኔ ወደ ኋላ የሳልመለስ ዛሬ እዚህ ደርሻለሁ። ዛሬ ለማንም የሚተርፍ ማንነት አለኝ። የምመነዝረው ብዙ ሚሊየን ብር ላይኖረኝ ይችላል ግን ለብዙ ሺህ ዘመናት ሊኖር የሚችል ማንነትን እግዚአብሔር በተደራጀ መልኩ ሰጥቶኛል። ዛሬ እዚህ ደርሻለሁ። በረሃ በሞትን ወይም ወደ ግብፅ እንመለስ፣ ወይዛው ግብፅ ባለቅን ብሎ ያለው እስራኤልም እግዚአብሔር ደርሶለት አበርትቶት ከነዓንን ወርሷል። በተመሳሳይ በህይወቴ ውስጥ ቀላል የማይባሉ ጉዳዮችን አልፌ ዛሬ እዚህ ደርሻለሁ። ብዘረዝረው ጥሩ አይመጣም፣ ወይ ትምክት ወይ ጉራም ይሆናል ወይ መሳትም ይመጣል ወይም አሰልችም ይሆናል፣ አላስፈላጊ ነው። ጠቅለል አድርጌ ሳወራችሁ ግን ወደ ኋላ የመመለስን አልፈልግም ነበር። በተመሳሳይ እናንተም ወደ ኋላችሁ እንዳትመለሱ፣ ወደ ግብፅ እንዳትመለሱ። ይሙቱ ይገደሉ፣ ከጭቃ ጋር ይረገጡ ወደ ተባባላችሁባት ምድር እንዳትመለሱ። አትችልም፣ አትረባም፣ ሰው አደለህም፣ ሰው አደለሽም አትረቢም መቼም አያልፍልሽም። ወደ ተባልሽበት ወደ ተባልክበት ወደዛ የስድብና የውርደት ስፍራ እንዳትመለሱ። ወድቃችሁ ተነስታችሁ ከእግዚአብሔር ጋራ የራሳችሁን ዓለም ገንቡ። በዓለም ሁሉ ፊት የተከበራችሁ ትሆናላችሁ። ጠንካራ መከራን ካላሸነፋችሁ ጠንካራ ኑሮ አይገጥማችሁም። እንደ ነገሩ ነው የሚሆነው ኑሯችሁ። በየትኛውም መንገድ ውጤታማና ጠንካራ ለመሆን ተወዳጅና በሳል ለመሆን የተከበረ ባለ ሀብት የተከበረ ባለሙያ ለመሆን ቅድም የዘረዘርኳቸውን በሙሉ እነዛን ፕሮፌሽኖች የራሳቸው አድርጋችሁ በነዛ ነገሮች ላይ አረጋዊ የሆናችሁ እስከርጅናችሁ ለመኖር ምድረ በዳ ላይ ችግር ይገጥማቸዋል። ጀልባዋን ይዛችሁ ስትቀዝፉ በባህሩ መካከል ጀልባዋ ትታወቃለች፣ እናንተም ትርዳላችሁ፣ ወደ ባህሩም ሁሉ ልትወረወሩ ትችላላችሁ። እግዚአብሔር ግን ጀልባዋንም ሰላም ያረጋል ባህሩንም ጸጥ ያደርጋል። እናንተንም ከባህር ነጥቆ ያወጣል። ደረቅ መሬትን ትረግጣላችሁ። በዛች ቦታ እግዚአብሔር ይባርካቸዋል። የሚሆነው ይሄ ነው። ተስፋ እንዳትቆርጡ። ወደ መጀ- ወደ ተነሳንበት ወይም ወደ መጀመሪያው ሀሳብ ልምጣና ግን አሁንም መደምደሚያ እናደርገው ከነበራችሁበት ቦታ ያነሳችሁ ማን ነው የሚለውን አሁንም ጥያቄውን በደንብ ለራሳችሁ መልሱ። እግዚአብሔር ተነስ ብሎህ ከሆነ የተነሳኸው እግዚአብሔር ልብህን ሞልቶት ከሆነ የተነሳኸው እግዚአብሔር ጓዙን ጭኖብህ ከሆነ የተነሳው እንዳትመለስ የራስህ ደካማ ጎን እብሪትህ አለዋቂነትህ ጥጋብህ ብልሽትህ ወየሰወር የሰምተ ንዝላልነትህ ቀላልነትህ ከሆነ ያስነሳህ ወደ ነበረበት ቦታ ተመለስና ጓዝህን ይዘህ እንደገና ተመለስ እግዚአብሔር ይፍቀድ መጀመሪያ ይሁን ይበልህ ያለበልዛ ትጎዳለህ ብዙዎች እየተጎዳ ነው ያለ ነው ለዚህ ነው ብዙዎቻችን ኢትዮጵያን አር የነካው እንጨት አድርገን ጠልተናት እንደ ምርግም ጨርቅ ቆጥረናት በቃ ካልሄድን ብለን በየትም መንገድ ሮጠን ከሀገር ወጥተናል የሚገርመው ግን ከሀገር የወጡ ሰዎች ወደ አገሬ ልመለስ ብሎ የሚያለቅሱ ብዙ አሉ ለምን እግዚአብሔር አይደለማ ከሀገር ውጣ ያለህ አብርሃም እኮ የተባረከው ዛሬ ድረስ የሁሉ ትውልድ አባት የሆነው እኮ እግዚአብሔር ውጣ ዘርህን አበዛዋለሁ ስለተባለ ነው ውጣ ባለው መንግስት ግን አብርሃም ሹመት አገኘ እንዴ አላገኘም አብርሃም ተወልዳለህ ዘርህን አበዛዋለሁ በተባለ ዘጠነኛ ወር ላይ ልጅ ወለደ እንዴ? አልወለደም እንዴ? ብዙ ዓመት እኮ አበሳ አይቷል። ሀያ አምስት ዓመት ሙሉ መከራውን አይቷል። ቀላል ነው እንዴ? እግዚአብሔር ተነስ ይበልህ። በባህርም በየብስም በአየርም በብዙ ውጣ ውረድ ከሀገር የወጣችኋላችሁ ኢትዮጵያን ጠልታችሁ ከዚህ አገር መውጣት አለብን ብላችሁ ባላችሁባት ሀገር ግን የምታለቅሶ የላችሁ። ወደ ሀገር የመልሰኝ እናቴ ድንግል ማርያም፣ ወይ ወደ ሀገር የመልሽኝ አላ እባክህን አገሬን አሳየኝ ምድሬን አስረግጠኝ የምትሉ የላችሁ። ጌታ ኢየሱስ ወይ ኢትዮጵያን አይቻት ልሙት ያላችሁ የላችሁም አላችሁ። እግዚአብሔር ሆይ አንዴ ብቻ ሀገር ያስገባኝና ብሞት አይቆጨኝ የምትሉ የላችሁም አላችሁ። ኢትዮጵያን ድጋሚ ያሳየኝ የምትሉም አላችሁ። እሱን አላቅም። ለራሳችሁ መልስ ስጡ። የሚገርመው ግን ከሀገር ካልወጣን ብላችሁ የገዛ ሀገራችሁን በካልቾ መታችሁ ረግማችሁ ወጥታችሁ የምታለቅሱ ሰዎች አላችሁ። ለምንድን ነው ከተባለ እግዚአብሔር አልመራበትም የእናንተን ጉዞ የሆነ ኤምባሲ ቪዛችሁ ፓስፖርታችሁ ላይ ቪዛ መታ እንጂ እግዚአብሔር ሂዱ ብሎ ቪዛ አልሰጣችሁ። የናቃችኋትና የረገማችኋት ምድር የቆማችሁበት ቦታ ላይ ይመጣል። እዛም የሄዳችሁበት አገር ላይ ውጤት አልባ ነው የምትሆኑት። ትልቁ ነገር ግን አሳቤ ልቋጨውና እንዳላበዛባችሁ ዛሬ ልናገር የፈለግኩት እግዚአብሔር ተነስ ብሎ በሚመራህ መንገድ ላይ ወደኋላ እንዳትመለስ እንዳትመለሱ። ምንም ነገር ለማድረግ ምን ስፍር ቁጥር የለውም እኮ ምድር ላይ ሰው የሚያደርገው፣ ብዙ ነገር ለማድረግ እንፈልጋለን። ብዙ ነገር ጥሩ የእጅ ሙያ ያለን ሰዎች እኖራለን። ይችላለሁ ብለን ወተን ሊሆን ይችላል። ይችላለሁ ብለን ሁሉ ብዙ ገንዘብ ተበድረናል፣ ከግለሰብም ከመንግስት፣ ግን ሜዳው ገደል ሆኖብን በቃ ምን ላድርግ ልጥፋ ሁሉ የሚላለ ግማሹ፣ ራሴን ሁሉ ላጠፋ ነው። ግድ የለህም ራስን አታጥፋ። ምን በጠፋ ዓለም ላይ እየኖርክ ራስህን ለምን ታጠፋለህ? አንድ አንተ ብቻ እኮ ነው ራስንህን ለማጥፋት ነው እንዴ ጉዞ የጀመርከው? ራስንህን ለማጥፋት ነው እንዴ ሁሉ መከራ ያየው ለምን ታጥፋለህ ራስህን? ሕያው አባት እያለህ ደግ አባት እያለህ በማንኛውም ጊዜ ብትጠራው ፊቱን የማይመልስብህ አቤት የሚልህ ሺ ጊዜ ብታጠፋ ፊቱን የማያጠቁርብህ የፈለገ ብትባዝን ዱርዬ ብትሆን በሩን የማይዘጋብህ አባት አለህ አይደለም። ለምን ደው ራስንህን የምታጠፋው? ምን ራስንህን ሳጥፍተህ ትሄዳለህ? ያው እዛው ቅፍ ውስጥ እኮ ነው የምትገባው። ባጭሩ ግን ሐሳቤን ልቋጭ፣ ዛሬ በጣም አንዛዛሁባችሁ። ሕይወቴን ዋቢ አድርጌ ነገርኳችሁ። ዛሬን የዚህ ደርሻለሁ፣ ገና ይቀረኛል። ወደኋላ ግን መቼም አልመለስም። መቼም ባለሁባት ምድር ላይ አስከሬን ወድቆ እዛች ቦታ ላይ ተባሪኬ አስከሬን ላይ ዛፍ ይበቅልባታል እንጂ አልመለስም። ወደኋላ አልመለስም። እግዚአብሔር ተመለስ ካለ ምናልባት መለስ ይሆናል። ግን እግዚአብሔር ተመለስ አይልም። ምክንያቱም እሱ በአጉል መንገድ ስለማይመራ በራሱ መንገድ ላይ እየመራ እንደገና ተመለስ አይልም። እግዚአብሔር ባለንበት ላይ እየረገጥን የሚያስቀጥል የማሸነፍና የድል አባት ነው። የዘላለም አምላክ ነው። እሱ ወዲያ ሂድ፣ ወደዚህ ሂድ፣ ወደዚያ ውጣ፣ ወደዚህ ገባ ብሎ ያይጥ መንገድ የሆነ መንገድ የለውም። እግዚአብሔር አንድ ነው መንገዱ። ተነስ ካለ ተነስ ነው፣ ሂድ ካለ ሂድ ነው፣ ባርካለሁ ካለ ባርካለሁ ነው። ከቤተሰብ የወጣችሁ፣ ከመስሪያ ቤታችሁ የወጣችሁ፣ በራሴ ቆማለሁ ብላችሁ የጀመራችሁ ሁላችሁንም እግዚአብሔር እንዳትመለሱ የልብን መጽናት፣ የመንፈስን ብርታት የአካልን ጥንካሬና ጤንነት ይስጣችሁ። ወደ ኋላችሁ እንዳትመለሱ። አመሰግናለሁ ለነበረን ጊዜ። ወደ ኋላ እንዳንመለስ የሚያጸናንና የሚባርከን ሁሉን እየሰበረ እና ድል ሆኖ የሚያሻግረን አባት የተመሰገነ ይሁን። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።